በወቅቱ ላይ እየተከበረ ነበር። አንዳንድ መሬቶች ምናምን ነበር። በጣም ደስ የሚል ትልቅ ሆሎ በጣም እና እዳዛ ውስጥ ብዙ እንደ ውስጥ በደ እዳል በሉብ ከመሆነ ህንጻ በጣም ትልቅ እይታዎች አሉ። ውስጥ በጣም ደስ የሚል ቦታ ነበር። በጣም ደስ የሚል ጊዜ አሳልፍ ነበር እዚህ አካባቢ ከማድግ ጋር ሰው እየቀረጽን ነበር እንላችኋለሁ፣ ወንዶች ይሄ ደስ የሚል ጊዜ ነበር መሰት እላችኋለሁ። ይሄ ደግሞ እዛ አካባቢ ያለው ባህር ነው። ባህሩ ባለ እዛ አካባቢ ግን መናፈሻ ነው። ይሄ ከዛ አካባቢ ያለው ቦሌ እዛ አካባቢ ደስ የሚል መናፈሻ ነው። በጣም ደስ የሚል አየሩ እንዳሆነ ሁሉ ነገር እንትን አቀማመጥ ምናምን ኢትዮጵያ ያለ ነው የመሰለ ከጓደኛዬ በፊት እየቀረጽ ይሄን ደስ ብሎን ጊዜ አሳለፍን እና አሪፍ የሆነ አየሩ በነገራችን ላይ በጣም ይመቸዋል። ደስ ሲል የሆነ እንቅስቃሴ ምናምን፣ የቦታው አቀማመጥ ያሉት አስክልቱ ምናምን መስማም ይህንን እዛ ብንኖር ሁሌ ነበር ያልኩት በጣም ሲመች። ቦታው አመች ኮ ደስከ ቦታው ለተሰረሰ በቃ ሄጂ እዛ ነበር ቁጭ ማለት ደስ የሚል የ ደስ የሚል ጊዜ ነበር። እኔ ደሞ ባህር አካባቢ ላይ ነበር ከደስ የሚል ባህር እዛ ያለው ቦታ ላይ ባህር ላይ ወደ አመሻሽ ላይ ነበር ነው ቁጥጥር ያለው ደስ ሲል አየሩ ቅዝቃዜ የነበረ እና ደስ የሚል ጊዜ ነበረ እላችኋለሁ ልጆቼ። በነገራችን ላይ ከአቡዳቢ ካሉትም ትልልቅ ባህሮች ከዛ መካከል አንዱ ይመስለኛል። በጣም ደስ የሚለው ያለው የአቀማመጡ ብዙ ጊዜ ከሁለት መስ- አንዴም ሁለቴም መሄደን ነበረ ይመስለኛል ግን

እና በጣም የሚመቸው በነገራችን ላይ ከላይ ሆነን ነው የቀረጽኩት። እና እዛ የነበርኩ ቦታ የቀረጽኩበት ቦታ እዛ ሆነን ወደ ታች ሲታይ በጣም ያስፈራው፣ በጣም ርቀት አለው። ከዛ ወደ ታች ቁመን ከነበርበት እንደዚህ ብሎም ከምቀርበት የነበርኩ ወደ ታች ወደ ባህሩ ሲታይ በጣም ርቀት አለው፣ ጡ በጣም ያስፈራል። ብቻ በጣም ደስ የሚል ጊዜ ነበረ። በጣም ደስ የሚል ቦታ ነው። እንዳላችሁ ለወደች ድምጽ ጉንፋን ስለያዘኝ ይቅርታ፣ በጣም እና ሁላችሁንም ሰላም ብያለሁ። እንግዲህ ቤተ ሰዎች አዲስ ለሆናችሁ ሁሉም ሰብስክራይብ፣ ሼር፣ ኮመንት ጻፉልኝ እና ሰብስክራይብ ማድረጋችሁን እንዳትረሱ ከልባ አመሰግናለሁ።